የሰርጋቸው ቀን ተቆረጠ። የቦቸና የግምጃ የሰርግ ፕሮግራም ቀን ተቆረጠ። እንግዲህ ሁላችሁም እንደምታውቁ ከሰሞኑ እንደዚህ እያሉ ፍቅራቸውን እየተገላለጹ ይገኛሉ። እንግዲህ እንደተመለከታችሁት ሁለቱ በጣም ደስ የሚሉ ጥንዶች ነበሩ። ይሁን እንጂ ግን ግምጃ እንደተናገረችው ከሆነ በግምጃ በውስጥ በኩል እየሄዱ ቦቼ ልጅ አለው፣ ቦቼ ባለትዳር ነው ቦቼ በጣም ነው የሚንቅሽ እየተደበረብሽ ነው የሚሉ ኮሜንቶች እንዲሁም አስተያየቶች በስተውብኛል ብላለች። ይሄ ነገር ግን እውነት ነው ወይስ ሁለታቸውን ለማጣላት የተደረገ ነገር ነው የሚለውን ግምዣ ሙሉ በሙሉ አስተያየት ሰታበታለች ማለት ነው። እሱን አሰምቻችሁ መጨረሻ ላይ ደግሞ መቼ ነው የሚገናኙት የሚለውንና ሌላ መረጃ ነግራችኋለሁ። ቪዲችን ላይ ከር ቦቼ ቆርቶባታል። ቦቼ ማንም ላይ ብዙ አጋጣሚ ማለት ነው የሰው ልጅ እኔ እናሱ እየኖር እኔ እናሱ እያወራን እኔ እናሱ በቃ ላይክ እንትን እያለ እናንተ የሆነ የምታችሁት ነገር አላችሁ። ማንም በማንም ላይ አይኮራም። ኪዳነ ምህረትን ከሰው የበለጠ ነገር የለኝም። ከሰው የበለጠ ነገር የለውም። ጌታ ምስክሬ እኔ ምሬ ነው። በቃ በጣም ወዷለሁ፣ በጣም አከብረዋለሁ። ያከብረኛል፣ ሊወደኛል። ሰማችሁ አይደለ? ሰው አትንጫጩ። ሰሞኑን ራሱ ማለት ነው ቅዱሴ የሆነ ፖስት ላይ እሱ እኮ እንደዚህ ነው፣ እሷ እኮ እንደዚህ ነው፣ እሷ ዘረኛ ናት፣ እሱ እኮ እንደዚህ ነው፣ እሱ አይወዳትም፣ እሷ ተወዷለ፣ እሱ ፍቅር ምንም አይመለከታችሁም እያልኳችሁ ነው። ኪዳነ ምህረት እሱን አስቀምጬ ነው የምነግራችሁ። አይመለከታችሁ፣ አትንኳተቱ። ሁላችሁ ምድር ቀሪ ናችሁ። ላይክ፣ ብዙ ልጆች ያላችሁ ከጎናችን የሆናችሁ ላይክ፣ ጥሩ ውጤት ላይ ማየት የምትፈልጉኛን ማለት ነው። ግን ደግሞ በቃ አትንኳተቱ፣ አትንኳተቱ፣ እግዚአብሔርን የመረድ ነው እስኪጣሽ ትሉ እንደ ያለው እየተጠየኩት እኔ ነኝ አብረን ያለ ነው እኔ ጋር ነው ሰ ምንም ማድረግ አይቻልም። እልኳቸው እየጠጣችሁ ዋ እየጠጣችሁ ቆርጣችሁ ላኩላቸው። እሱን ቁጭ አድርጌ ነው የምነግራቸው። ይመጡና በውስጥ ኦጋሽ አለው ምናምን ነገር ደግሞ ሲቀጥል ልጅ አለው፣ እግዚአብሔርን ልጅ አለው፣ አቀናብረው ምናምን ኤዲት ሰርተው ልጅና ሚስት አድርገው ላኩልኝ። እኔ ምን አገባኝ? ወደች ምን አገባኝ? ምን አገባኝ ኪዳነ ምህረት አሰርተው ማለት ነው እሱ ከጎን አስቀምጠው ልክ ፎቶ ነው የሚመስለው ልጅ አለው ከዛ አንዲቱ ደግሞ እኔ

ብዙ ልጆች አሉ እኮ የሚያጣምሩን በእኛ የሚመለከታቸው። ምክንያቱም ሀያ አራት ሰዓት እኛን ሲከታተሉ ወይንም እኛን ፖስት የሚያደረጉ እኛ ቫይራል እንድንወጣ የሚያረጉ ልጆች አሉ። እነሱ ይናገሩ ምንም የማይመለከታቸው በቃ ላይ ልጅ ወልዷል፣ አርግዟል፣ የምንጥቅርስ ብሏል፣ አይመለከተኝም እኮ ወንዶች። በተለይ በተለይ ደግሞ የኛዎቹ ገብርኤል ኛዎቹ አብዛኛውን ሰዓት ላይ ልዩ ቦታ ሰጥተውታል። አማቻችን አማቻችን አማቻችን ነው የሚሉኝ። አንድ ሺህ ሰው ቢገባ ሌላ ውድብብ የለም። አማቻችንን ናንጭ አማቻችን። ሰው ተከብሮ ነው ቢወጣ የሚወጣው ሲገባም ተከብሮ ነው የሚገባው። ሰው ከኛ ጋር መሆኑ እኔ ጋር መሆኑ ያኮረዋል እንጂ አያሸማቅቀውም። ኩሩ ወይ ሽልጥልጥ ሴት አይደለሁም፣ ኩሩ ሴት ነኝ። ሰው የሚጎላኝ ነገር የለም። እኔ ራሴን የምነግራችሁ ዛሬ እስከዛሬ እኔ ራሴን እንደዚህ ነኝ ብዬ አላውቅም፣ ግን ደግሞ